ኢንሹራንስ ፍቀድ ብኝና አብርሽ ጌታን በደንብ ፍቅር እሰጥሀለሁ፣ እሺ በለኝ ተቀበለኝ። አብርሽ ለአንተ ጥሩ ነገር ከማሰብ ለአንተ ታዛዥ ሚስት ልሆን ቢያንስ ዋጃ ዋጃ ዋጃ ዋጅ። ሄርሜላ ከሩታ ቀምታ አብርሽን የራሷ ልታደርግ በማርያም በእናትህ በማርያም በጌታ ብላ ለመነችው። የሴት አሰዳቢ! የሴት አሰዳቢ! ወይኔ ጉዴ! እናንተ ልጅቷ ዛሬ እንደገመች እኮ ጋይስ፣ ወይኔ ጉዴ! በእናት ካብርሽ እኔ በእውነት የምትቀልድ ነበር የመሰለኝ። ምን ለመናገር ማለት ነው? ማርያምን እወድሃለሁ አለች፣ እንግዲህ ማርያም ማለት ያው ጌታን አለች፣ እንግዲህ በውሸት አይማልም አይደለም? ልጅቷ እውነትም ኃይለኛ ፎንቃ፣ ከንፈራን እኮ ነው የምታኝከው አብርሽ ጋር ስትሆን ማለት ነው። እኔ የምለው ሌልተው ቆየ እሱ መጣበታለሁ ማለት ነው። የኤርሜላ ቆይ መጣበታለሁ። የኤርሜል ላይ የሰበሰበቻችሁ ልጆች ማለት ነው። ተጀራጆች ምን ሆናችሁ ነው? ትዳሩ አብርሽ እዛ ሄደ ካንተ ሩታ ስታመነጫጭቅ ለምን ማመናጫጭቅ ትታ ለምን አርባት ገፍር አትር አት አንደበቴ ራሱ ተሳሰራን እኮ ችግር አለብኝ እኮ ስናደዳ አንደበቴ ይተሳሰራል። ለምን አርባ አትገርፎ? ምን አገባችሁ? ምን አገባችሁ? በሰይወት ውስጥ ጥልቅ እንምትሉት እንዳወርጎ ዝም ፍቅሯን ተቀበላ። ሴት ልጅ ነች። እስኪዩዝ ሚ ሩታ ወንድ ነች እንዴ? ሩታ ወንድ ነች? እና እናንተ ቢያንስ እኮ አብርሽ እና ሩታ ለምን አታስታርቁ? እንቆ ሄርሜላ አብርሽ ፍቅሯን ተቀበለ የምትለው አብርሽ እኮ ባለ ትዳር እኮ ነው። እንዴ የአብርሽ ትዳር ጫዋታ ነው እንዴ? ጋይስ፣ ኧረ ተው ግን ማለት ነው ሩታ አሁንም ቢሆን እባክሽ ዓይንሽን ግለጪ ማለት ነው። እና ጋይስ እንግዲህ የተፈጠረው ነገር አይተናል ብዙዎቻችን ማለት ነው። ሄርሜላ የጀርባ ቅማል ብያታ ነው። ጥቅጥል ሶማ ሄርሜላ አብርሽን በግድ ፍቅሬን ካልተቀበልከኝ ሞቼ እገኛለሁ ያልሆነ እርምጃ ላይ ላይ በውስጥ ተጠያቂ አንተ ነክ እያለች ነው ማለት ነው። ራሴን አጠፋለሁ አብርሽ ካልተቀበለኝ ፍቅሬ ብላለች ማለት ነው። ሚስት ካደረገኝ ልንከባከብት እያለች ነው ማለት ነው። አብርሽ ደግሞ እዚህ ጋር ማለት ነው ያው በእርግጥ አብርሽ ይወዳታል ሄርሜላ ማለት ነው። ይወዳታል ይወዳታል፣ ሄርሜላ ማለት ነው። ግንስ ያው ትንሽ ሩታም ሩታንም ፈርቷት ነው ማለት ነው። እና አብርሽ እንደሚወዳት አይ አም ሹር ይወዳታል ሄርሜላ ማለት ነው። ይወዳታል ግን አንድና አንድ ምንድነው እሱ አብርሽ ፈርቷታል የሩታም ማለት ነው እንጂ ይወዳታል ማለት ነው። ጋይስ አይታችኋል። ልጁ ታኮ ማለት ነው። አብርሽ ኃይል ውስጥ ልገባ ነው የደረሰችው እኮ ማ ደስቡን የደረሰችው ማለት ነው። እና አብርሽ እባክህ ቆፍጠን ባል ማለት ነው። እነኚህም ወንዶች ደግሞ ማለት ነው ጓደ የእሷ እንትን ሊሆን ይችላል ማለት ነው። ከዚህም በፊት አልነገርኳቸውም ትላለች እንጂ ነግራቸዋለች፣ ተናግራለች። አብርሽን አፈቅረዋለሁ ብላ ከስንት ቀን በፊት ቪዲዮ የሰሩ ቪዲዮ ላይ አለ ማለት ነው። ተናግራለች። ዛሬ ገና ነው ከአንተ ቀደም ብዬ ነገርኳቸው እንጂ አያውቁም ያለች ያውቃሉ ማለት ነው። እነሱ እራሱ እነሱ ናቸው ንገሪው ንገሩ ያሏት ማለት ነው። እና አሁን ራሱ አብርሽ አንተና ሩታ አንድ ላይ መሆን እንደማትችሉ፣ አንተና ሩታ አንድ ላይ እንድትሆኑ የማይፈልጉ እንግዲህ ጓደኞቹ ናቸው አንድ ማለት ነው። እና ሄርሜላ እንደወለድክ ታውቃለህ። ያኔ እሷ እንኳን እሺ፣ ዛኔ ሩታ እንደዛ ብትጣልም ሆርሞን የመዛባት ነው እንበል ማለት ነው። ግን ደግሞ አሁን ወልዳለች፣ በስነ ስርዓት አምጥታ፣ አንተ ራሱ እናቷ አባቷ ቤት ወራት ከእሷ ጋር አሸበሪ ገዳይ ነጭ በነጭ ልብስ ተለብሰው ምናምን ምንድን ነው እሱ፣ ምን በማስመልከት ነው ኡ አሪው እንዴ ያሬ ኤርሜላ ፍሪ ትንሽ እንኳን ማለት ነው፣ ቢያንስ እኮ ልጅቷ እኮ በጃበል ተሸጥተሻል እኮ ማለት ነውና፣ ኤርሜላ እንግዲህ ጋይስ እንደምታዩ አብርሽን ካላ ገባይሞች ይገኛሉ አለ ሩታ። አሁንም ቢሆን ጣል ጣል ካደረገችው አብርሽ እንግዲህ ኤርሜላ የመውሰድ ብዙ እንትን አላት ቻንስ አላት ማለት ነው። ለምን ሩታ አሁንም ቢሆን አብርሽን ለማስጠጋት ፈቃደኛ አይደለችም? በቅድለታ ውሃ ደፍታበት ከቤታቸው አባረዋለች ማለት ነው። ደግሞ እሱ ይህን ምክንያት እያደረገ ወንድ ልጅ ሲገፋ ሲገፋ አንዳንዴ ውን ያደርገዋል ያጸርቋል ማለት ነው። ሩታ ይሄንን ነገር አንቺ ገብተሽው ገብተሽው፣ አብርሽ ውን አድርጎት ደግሞ ትልቁ ዳቦ ሊጦነ እንዳይሆንብን ማለት ነው። ለአንቺ ስንጮ ስንጮ የበለጠ ደግሞ አንቺ ደግሞ ማለት ነው። አበዛሹ ማነው ሩታ በነገራችን ላይ አብዝተሻል። ማለት ነው ቢያንስ በቃ የሰው ልጅ በቀድለታ እርጉዝ በነበርሽበት ሳ ላይ ያደረገሽ ሁሉ አሁን መበቀል፣ ይሄ ምን ይባላል? ይሄ ብድና ነው እንጂ ምን ይባላል? ማለት ነው። እና ይህንን ነገር ሁልጊዜ እንደምለው እንግዲህ ይህንን ነገር የቤተሰቦቻችሁ ቢያንስ ጣልቃ አስገቡና ገኒም በቀድለታ ከሩታ ጋር እየተቆጣች ነበረ ማለት ነው። እንደውም ልታስታርቃቸው ብዬ ነበር አሁንም አልታረቁም ማለት ነው። እና ዛሬ ደግሞ ሄርሜላ ይሄው አፈንዳቸው ማርያምን ገብርኤልን እያለች እየማለች እንግዲህ አብርሽ፣ እኔ ምንም ማድረግ አልችልም እኔ ፍቅር ማፍቀር መታደል ነው፣ ሚስት ካድርገኝ እድል ስጠኝ ሩታን ተዋት እያለች ነው ማለት ነው። አብርሽ ያው እየተለሳለሰ ነው፣ ጓደኞቹም እንትን እያሉ ስለሆነ ማለት ነው፣ እያግባቡ ስለሆነ ማለት ነው። ቤተሰብና በጣም አሳፋሪ ማለት ነው። ሴት ልጅ እንዴት ነው ወንድ ልጅ ፍቅር የምጠይቁት ልበል መጠየቅ መፍታ ነው። ፍቅር አይደበቅም መቼም ማለት ነው። ግን ደግሞ ቢሆንም እንግዲህ አብርሽ አሁንም ርሚላ የኮተኮተችለት ብርጓድ ውስጥ ልገባ ነው። ዓይንህን ግለጥ። ዓይንህን ካልገለጥክ እንዲሂዲ የልጅክና ልታጣት ነው ማለት ነው። እኔ አያገባኝም ማለት ነው። ጋይስ እና ፍትህ ለሩታ ብላችሁ ኮመንት ጻፉልኝ።